ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ተከታታዮች፣ የዜና ቤተ ክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ቀዳሚ ወዳደረግነው ዜና እንለፍ። የምስካየ ኅዙናን መድኃኔ ዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት ለብፁ ጠቅላይ ስራ አስኪያጅና ለብፁ የቅዱስ ሲኖዶስ ዋና ጸሐፊ መልካም የአገልግሎት ዘመንን በመመኘት ልዩ መርሃ ግብር አካሄደ። መምህር ጌታቸው በቀለ ሰኔ 8 ቀን 2017 ዓ ም የምስካየ ኅዙናን መድኃኔ ዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት ለብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢና ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀጳጳስ መልካም የአገልግሎት ዘመን በመመኘት ልዩ መርሃ ግብር አካሂደዋል። የሰንበት ትምህርት ቤቱ ሥራ አመራር ጉባኤ ሰብሳቢ ዲያቆን ኢንጂነር መስፍን ተክለ ዮሐንስ ባስተላለፉ መልእክት ብፁዓን አባቶቻችን በተመደባችሁበት ሀገረ ስብከት ትልቅ ሥራ ሰርታችኋል። አሁንም የተሰጣችሁን ኃላፊነት በእግዚአብሔር እርዳታ በአግባቡ እንደምትወጡ እኛ ልጆቻችሁ እናምናለን። ሰንበት ትምህርት ቤታችንም ለአገልግሎታችሁ መሳካት አቅሙ የፈቀደውን ሁሉ ያደርጋል ብለዋል። ብፁዓን አባቶቻችን ጥሪያችንን እናክብራችሁ፣ እኛን ልጆቻችሁን ልትባርኩን ስለተገኛችሁ በእግዚአብሔር ስም ምስጋናችንን እናቀርባለን። ብፁዓን አባቶቻችን ቤተ ክርስቲያናችንን ከፍ ባለ ደረጃ ለማገልገል በቅዱስ ሲኖዶስ ጸሐፊነትና በጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ስለተመረጣችሁ የተሰማኝን ደስታ በራሴና በሰንበት ትምህርት ቤታችን አባላት ስም መግለጽ ወዳለሁኝ። እናንተንም እንኳን ደስ ያላችሁ። ለቀጣይ አገልግሎታችሁን እግዚአብሔር ብርታቱና ጽናቱን ሰጥቶ ያስችላችሁ ያስፈጽማችሁ እንላለን። ብፁዓን አባቶቻችን ሁላችን እንደምንረዳው የተሰጣችሁ የተሰጣችሁን አህጉረ ስብከቶች መንፈሳዊ አገልግሎት በብቃት እየተወጣችሁ ከመሆኑም በተጨማሪ በየጊዜው በቅዱስ ሲኖዶስ የሚሰጧችሁን ተጨማሪ ስራዎች በአግባቡ ስትወጡ መቆየታችሁን ከዚህ ቀደም በነበረው አፈጻጸምና በተገኘው ውጤት አስመስክራችኋል። አሁንም የተሰጣችሁን ኃላፊነት በእግዚአብሔር እርዳታ በአግባቡ እንደምትወጡ እኛ ልጆቻችሁ እናምናለን። ሰንበት ትምህርት ቤታችንም ለአገልግሎታችሁ መሳካት አቅሞ የፈቀደውን ሁሉ ለማድረግ ዝግጁ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን። ብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባስተላለፉት መልእክት የተምሮ ማስተማር ሰንበት ትምህርት ቤት የዛሬ 20 ዓመት ልክ እንደ ዛሬው አቀባበል አድርጎልናል። 20 ዓመት ከብፁ አቡነ ዲዮስቆሮስ ጋር አብረን ስናገለግል ቆይተናል። እናንተም አክብራችሁ ስለጠራችሁን እናመሰግናለን በማለት አባታዊ መልእክታቸውን አስተላልፈዋል። እግዚአብሔር ያው በሱ ፈቃድ ተጠራሁኝ የዛሬ ሀያ ዓመት አብረን ከብፁዕ አባታችን ጋር በዛ በተጠራን ጊዜ እዚሁ መርሃ ግብር ተከናውኖልናል። እንኳን ለዚህ አበቃችሁ፣ ለዚህ ደረሳችሁ እግዚአብሔር ያስችላችሁ ብሎ የተምሮ ማስተማር ሰንበት ትምህርት ቤት እንደዚሁ አቀባበል አድርጎልናል። በዛን ጊዜ በዛን ዘመን ማለት ነው የዛሬ ሀያ ዓመት ብፁዕ ተስቆሮ ሲኖሩ አላውቅም። ብፁዕ አቡነ ኤዎስጣቴዎስ ብፁዕ አቡነ መቃርዮስ እና ሌላም አንድ ሰው ያለበሰለኝ በአንድነት እንደዚሁ አቀባበል ተደርጎልናል አሁንም እግዚአብሔር ፈቃድ ሆኖ እዚህ ደርሰናል ከዚህ ቀደምም እንደምታውቁት ንጹ አባታችን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሥራ አስኪያጅ ሆኖ እኔ ደግሞ የስነደ ጸሐፊ እኛ አብረን ሰርተናል። እሱ አባታችን እዚሁ ነው የተዋወቅ ነው። ይሄ ቦታ ነው ያገናኘን። እሳቸው አስተዳዳሪ ሆነው፣ እኔ ደግሞ ቀዳሽ ሆኜ ታውቃላቸው። በዚህ ስናገለግል ፍቅር ነበረን፣ በጣም አብረን ብዙ እንጓዝ ነበረን። ከዚህ ደግሞ አብረን እኔም ከነሱ ተከትዬ ተጠራው ሃያ ዓመት ሙሉ አብረን ስናገለግል ቆይተን ሳንለያይ ማለት ነው። አሁንም ደግሞ ተመልሶ መልሶን እግዚአብሔር አምላክ እሳቸውን ብስነተ ጸሐፊ እኔ ደግሞ ስራ አስኪያጅ ሆኖ አንድ ላይ ነው እግዚአብሔር የጠራን ማለት ነው። ይሄ ትልቅ ምስጢር ነው ያለው። አሁንም ደግሞ እግዚአብሔር አምላክ አንድ ላይ ጠርቶናል። ሁል ጊዜ አንድ ላይ እየጠራን ነው ያለ ነው ማለት ነው። ስለዚህ ዛሬም እንግዲህ እናንተ ደግሞ አባቶቻችን ናቸው አብረው ኖረዋል፣ አብረው አገልግለዋል፣ የእኛ ናቸው ብላችሁ ነው ዛሬ በዚህ ቦታ የጠራችሁን ። ስለዚህ በጣም እጅግ ነው እኔም ደስ ያለኝ። ምክንያቱም ልጆቻችን ናችሁ። አብረን ነው ይኖር ነው፣ አብረን ስናገለግል ነው የቆየ ነው። ቤታችን ነው፣ የራሳችን ቤት ነው ይሄ። እና ስለዚህ እንድትመጡልን ብላችሁ እኔም ደግሞ ብፁህ አባታችን የእናንተን መልእክት አድርሼ ልጆቻችን እንደዚህ ብለዋል በማለት አክብረው እሳቸውን ወዲና ወዲህ ሳይሉ አክብረው ጥታ አብረን ነው የመጣ ነው። ለእኛ ትልጥ ትልቅ መንፈሳዊ ኩራት ይሰማናል። በጣም ደስ ብሎናል። ብፁዓን አበው ሊቃነ ጳጳሳት በዕለቱ ሰንበት ትምህርት ቤቱ እያከናወኑ ያሉትን አገልግሎቶች ጎብኝተዋል። ሕፃናቱንም በሚማሩበት ቦታ ተገኝተው ባርከዋቸዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ ባስተላለፉ መልእክት፣ በተምሮ ማስተማር ሰንበት ትምህርት ቤት የእግዚአብሔርን ቃል እየተማራችሁ ማደጋችሁ ለነገ ለቀጣይ ህይወታችሁ መልካም ነው። በሰንበት ትምህርት ቤቱ ቁጥራችሁ በዝቶ በማየታችን ከጠበቅነው በላይ ነው፣ በጣም ደስ ብሎናል ሲሉ መልእክታቸውን አስተላልፈዋል። ስለዚህ እናንተም በተምሮ ማስተማር ስር ሁናችሁ የተምሮ ማስተማር አባላት ሁናችሁ የእግዚአብሔር ቃል እየተማራችሁ በዚህ መዋላችሁ በዚህ መሆናችሁ ለነገ ለቀጣይ ህይወታችሁ መልካም ነው። በመንፈሳዊ ህይወት ታንጻችሁ ታድጋላችሁ። በስጋ ወደሙ በቃል እግዚአብሔር ታንጻችሁ የተቀደሰ ህይወት ኑሯችሁ ታድጋላችሁ። ይሄ ለእናንተ በጣም እጅግ መልካም ነው ልጆቻችን። እና በዚህ ቀን እናንተ እንደዚህ በስታችሁ ማየቴ በጣም እጅግ ደስ ብሎኛል። በመርሃ ግብሩ ላይ የሰንበት ትምህርት ቤቱ አባላት የገዳሙ አባቶች እና ጥሪ የተደረገላቸው እንግዶች ተገኝተዋል። ሁለቱም ብፁዓን አበው ሊቃነ ጳጳሳት ለተደረገላቸው ልዩ መርሃ ግብር ምስጋናቸውን አቀርበዋል። የተምሮ ማስተማር ሰንበት ትምህርት ቤት ከተመሰረተ ሰባ ስድስተኛ ዓመቱን የያዘ ሲሆን በረጅም ዕድሜው በርካታ የቤተ ክርስቲያንና የሀገር ባለውለታዎችን ያፈራ ወንጌል ለሁሉም ይዳረስ ዘንድ መስማት ለተሳናቸው ወገኖች በምልክት ቋንቋ የሚያስተምር ሰንበት ትምህርት ቤት መሆኑ ይታወቃል። በአዲስ አበባ ሀገረ ስብከት የደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተክርስቲያን በርካታ የልማት ስራዎች እየተካሄዱ መሆኑ ተገለጸ። በመላው ዓለም ለሚገኙ ምእመናንም የተጀመሩ የልማት ስራዎችን ለፍጻሜ እንዲበቁ የድጋፍ ጥሪ ቀርቧል። ያረካል አድማሱ በአዲስ አበባ ሀገረ ስብከት ዘነብ ወርቅ ታቦት ማደሪያ ተብሎ በሚጠራው አካባቢ ወረዳ አምስት መገኘዋ ነው ደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተ በዚች ቤተ ክርስቲያን በርካታ የልማት ስራዎች እየተካሄዱ እንደሚገኙ የደብሩ አስተዳዳሪ መልአከ ማርያም አባ ኃይለ ማርያም ጋሻው ተናግረዋል። አውደ ምሕረት የሌለው ቦታ አውደ ምሕረቶች በአጭር ጊዜ ተጀምረው በአጭር ጊዜ ተሰርተው አልቀዋል። አሁን ሕዝበ ክርስቲያን አገልግሎት እያገኘባቸው ይገኛል። እንዲሁም ደግሞ እንደ ጻድቃኔ ማርያም ሱቅ አከራይቶ ለቤተ ክርስቲያን ራሳገዝ ልማት ማስገባት ይከብዳል። ተወተው ጥበት አንጻር ማለት ነው እና ስሩን ግራውንዱን ለምእመናን ቆሞ ማስቀደሻ ላው ደግሞ ለልማት ራስ አገዝ ልማት ለቤተ ክርስቲያኗ ገቢ ወይም ደግሞ ለካህናት ደሞዝ ድጋፍ የሚሰጥ ተሰርተው እነሱም ስራ ላይ ውለው እክራይ ላይ ነው ያሉት። ሁለተኛው አሁን እየሰራ ነው ያለነው ፊት ለፊታችን ላይ የምናየው ህንፃ አለ። እሱ ህንፃ አገልግሎቱ አንድና አንድ ለአካባቢው ህዝበ ክርስቲያንና ይህቺ ቤተ ክርስቲያን አገልግሎት ለምትሰጠው ህዝብ የተዘጋጀ ነው። የመጀመሪያው እናቶቻችን አባቶቻችን እህቶቻችን ወንድሞቻችን ኪዳን አድርሰው ቅዳሴ አስቀድሰው ሲወጡ ከሌላ ቦታ አይደለም ዳቦ ገዝተው መሄድ ያለባቸው። ስለዚህ እዚህ በራችን ላይ የዳቦ ቤት ግራውንዱን እያሰራን ያለ ነው። ይህ በእንዲህ እንዳለ የቤተ ክርስቲያኗ ውጥን የልማት ስራዎች እውን ሲሆኑ የቅድስት ቤተ ክርስቲያንን አገልግሎት ለማፋጠን ከማገዛቸው ባለፈ ለአቅመ ደካማ ወገኖች ድጋፍ ለማድረግም የሚውሉ ይሆናል ተብሏል። እሁድ እሁድ የእመቤታችን የቅዱስ ገብርኤል የባለ ወልድ የመድኃኔ ዓለም ደግሞ እግዚአብሔር ቢረዳን ደግሞ እዚህ አካባቢ ያሉ ሊበሉ ያጡ ሊለብሱ የተቸገሩ ቁመው ለማስቀደስና ለመቁረብ እንኳን አቅምና ልብስ ያጡ ምእመናን አሉ በየቤተ ክርስቲያናችን። ስለዚህ እነሱን ደግሞ ጠዋት ላይ ዳቦ ከሚመረተው ወይንም ደግሞ ከሚጋገር ላይ አውጥቶ ከንፈር መጠን መሄድ ሳይሆን ዳቦ አውጥተን ሰጥተን በርቱ ብለን የምናበረታታበት ትምህርት ቤት ሊሄዱ ቁርስ ላልጡ ወላጅ አልባ የሆኑ ህፃናትንም አውጥተን የምንሰጥበት መንፈሳዊም ስጋዊም ስራ የምንሰራበት ትልቅ እቅድ ያለው ትልቅ እንትን ያለው ስራ እየተሰራ ነው። እሱን ለማድረግ ማሽኑን አስጠንተን ጨርሰናል። በደብረ ታምራት ዳግማዊት ጻድቃን የቅድስት ማርያም ለምእመናን ሱባኤ የመያዣና ማስቀደሻ ይሆናል የተባለው ግንባታም ሌላው የደብሩ የልማት እንቅስቃሴን የሚያሳይ ተጠቃሽ ተግባር ነው። ሁለት የማስቀደሻ ወይም ሱባኤ የመያዣ በጣም ደስ የሚል አቀማመጥ ያለው ቦታ አለ። እሱ ከላይ በኩል አልቋል። ተወደታይ ስናየው ግን አንድ እግር ጫማ ለብሶ አንድ እግር ደግሞ ጫማ ሳይለብስ ተንጠልጥሎ እናየዋለን። እና ለዚህ ደግሞ እኩል ለማድረግ ከታይ ከገደሉ ላይ በሽሮል ወጥቶ በባለሙያዎች አጥንተን መሬቱን አስጠንተን አፈሩን ወደ ተየመንሸራተትም እንዲሁም ደግሞ ተፈጥሯዊ የሆነ አደጋም እንዳይደርስበት አፈሩን ናሙናውን አስወስደን አስመርምረን በብዙ ባለሙያዎች የተሳተፉበት እየሰራን ያለ ነው። ከዚህ ባለፈ ቤተ ክርስቲያኗ የኦርቶዶክሳውያን ስብዕና ግንባታ ላይ በልዩ ትኩረት እየሰራች ስለመሆኗም አስተዳዳሪው መላካሪያም አባ ኃይለ ማርያም ጋሻው ጠቁመዋል። በየቦታው ቤተክርስቲያን ተቃጠሎች ሲባል ቤተክርስቲያን እንሰራለን እንጂ ያቃጠለውን ሰው ስንሰራ እንታይም። ለምን መስራት ያለብን መጀመሪያ ቤተክርስቲያንን ከመስራታችን በፊት ቤተክርስቲያን በሰዎች ልቡና ልትቀመጥ ይገባታል። ይሄ ማለት ምን ማለት ነው? ትናንትና የነበሩ የአብነት ትምህርት ቤቶች ዛሬ የሉም፣ ፈርሰዋል፣ ተዳክመዋል። ስለዚህ የምናገለግል አባቶች እንኳን እዚህ ተምረን ሳይሆን ከክፍለ ሀገር መጥተን ነው እያገለገልን ያለነው። ስለዚህ እዚህ የሚያገለግሉ ሕጻናት እንዲማሩ ለክህነት እንዲበቁ ለማድረግ ግራውንዱ ለአብነት ትምህርት ቤት እንዲሁም ደግሞ ሁለተኛው ስላብ ላይ ደግሞ የሰንበት ትምህርት ቤት ወጣቶች ላይኛው ሶስተኛው ላይ ሙሉ አሁንም ሁለገብ አዳራሽ አድርገን አካባቢውን ህዝበ ክርስቲያን ተቋሟንም የሚመጥን ጥሩ ለስራ ለመስራት የእነዚህን ነገሮች እያደረግን ነው ያለ ነው። በደብረ ታምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተ ክርስቲያን የተጀመሩት የልማት እንቅስቃሴዎች ከፍጻሜ እንዲደርሱ ደግሞ በመላው ዓለም የሚገኙ ኦርቶዶክሳውያን የቻሉትን ያህል እንዲተባበሩም ጥሪ ቀርቧል። ሁላችንም ላሊበላን የሰሩ አባቶቻችን ዛሬም ደግሞ በልጆቻችን ላይ በእኛ ላይ አድሮ እግዚአብሔር በልጆቹ ላይ አድሮ እግዚአብሔር ይህንን ገደል ልንሰራ ታስጀመረን። ተስፋዎቻችን እናንተ ናችሁ፣ ገንዘቦቻችን እናንተ ናችሁ፣ ሀብቶቻችን እናንተ ናችሁና፣ ሳትሰላችሁ ሳትማረሩ ይህንን የበረከት ስራ እንድትሳተፉ በእመቤታችን ስም አደራ ልላችሁ እፈልጋለሁ። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ እንዲሆንላችሁ እንመኛለን።